ዛሬ ደግሞ ለየት ባለ ቪዲዮ ብቅ ብያለሁ። የዚህ አይነት ዲዛይን ይዤላችሁ መጥቻለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ ውድ ቤተሰቦቼ ውድ አገሬ ልጆች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ዝዝት ይበል። አገራችንን አላህ ሰላም ያደርግልን። በያላችሁበት ክፉ አይንካችሁ። ዛሬ እንግዲህ ቀኑ ጁሙአ ነው፣ ኦክቶበር 24 2025። በዛሬ በጁሙአ የቀን ውሎ ይዤላችሁ የመጣሁት የሐበሻ ወርቅ ብዙ ጊዜ የሐበሻ ወርቅ ነው የሚሉት። ይህን ወርቅ ቤት ስትሄዱ ጭራሽ ጭራሽህን ስንመርጥ ያውቁናል እኛ መሆናችንንና እና ወዶችዬ፣ እዚጋ እኔ የጆሮውን ብቻ ነው ነጥዬ የጠየኩት፣ ምክንያቱም ጠይቂልኝ ስለተባልኩ ማለት ነው። ጠገሙን ከፈለጋችሁ እናንተ ሀብል በምርጫችሁ ነው። እነሱ በዚህ አይነት መንገድ ነው የሚያስቀምጠው። እዚጋ ማሻአላ ብዙ አይነት ምርጫዎች አሉ። ነገር ግን ሀብል አያጣቅሙበትም፣ ጠገም አያደርጉበትም። እናንተ በፈለጋችሁት በወፍራም ሆነ በቀጭን ሀብል እናንተ ናችሁ መርጣችሁ የምታደርጉት ማለት ነው። እዚጋ የማሳያችሁ የጆሮውን ብቻ 13 ግራም ነው። ዝቅተኛ ነው አለኝ እዚህ ጋር እንግዲህ እኔ ጠየቅኩበት ቦታ አላገኘሁም። የመጨረሻ ዝቅተኛ ነው ይሄ አለኝ። በነገራችን ላይ ይሄ ማለት ነው የዚህ አይነት ወርቅ በጣም ግራሙ ትልቅ ነው። ስልሳ ግራም ጠገሙን ከዛ በላይ ነው እና አርባ ስልሳ ከዛ በላይ ነው የዚህ አይነት የሐበሻ ወርቅ እና አስር ግራም ስድስት ግራም የዚህ አይነት ብዬ ትንሿን ነበረ የፈለኩት ነገር ግን የለም አለኝ። ይሄ የመጨረሻ ነው አለ አስራ ሶስት ግራም ነው። ዋጋው 6500 ሪያል ነው ያው ብዙ ብር ነው ምክንያቱም ወርቁ ለራሱ ትልቅ ነው ለዛ መሰለኝ ትንሿ ብትሆን ቢያንስ ይቀንሳል እና እንግዲህ 6500 ሪያል ጆሮ ላይ አርጎ መሄድ ነው ሀቂቃ እዚህ ጋር የማላችሁ ነገር ገንዘብ ለመያዣ ገዝታችሁ አስቀምጡ እንደው ገንዘብ ካላችሁ ለትርፍ አስቀምጡ ወርቅ አያተርፍም ለምትሉ ልጆች እንዳትሞኙ ወርቅ እኮ ገዝታችሁ በሶስት ወር በአራት ወር አይደለም የሚያተርፋችሁ። እንደዛ ያተርፋል ብላችሁ እንዳትገዙ፣ ዙ እንገራችሁ በአመት እንደዛ በስድስት ወር በሰባት ወር ያተርፋል ብላችሁ ከሆነ ይሄ አያተርፋችሁም። እኔ እንገራችሁ፣ ወርቅ የሚያተርፈው በሁለት አመት በሶስት አመት አስቀምጣችሁ ስትሸጡ ነው። ለምን ባለፈ ነግሬያችኋለሁ። ጓደኛዬ ታንድ ታንድ ረሽረሽ ምን ያክል እንዳተረፈች ያይታችኋል። መቼም በአራት ሺህ ገዝታ ሰባት ሰባት መቶ ሰማንያ አሪያል ነው የሸጠችው። ምን ያክል ነው ትርፎ? ሶስት ሺህ ሰባት መቶ ሰማንያ ሪያል ማለት ነው። እንደዚህ ነው የሚያተርፈው ወርቅ አያተርፍም አትበሉ። በደንብ ነው የሚያተርፈው። ገንዘብ ካላችሁ ገዝታችሁ አስቀምጡ። የትም ሆነ የት ወርቅ እንትን አይልም ማለት ነው። እንደ ቦታ እና እንደ ቤት እንኳ ጊዜ የሚወስድ ነገር አይደለም። ለምሳሌ ቦታ ብትገዙ ጥሩ ነው። ቤት ብትገዙ ገንዘብ ካላችሁ ጥሩ ነው።